በመጀመሪያ ቡራችን ፈጣሪ ማር ሲቀጥል ሀይሚዬ ምን እያደረገች እንደሆነ ጠንቅቃ የምታውቅ ልጅ ናት። ግን እዚህ ጋር ከባድ ያደረገው ለማን ነው? ለብሩኬ ነው። ከመታመሙ ሐኪም ቤት ከመግባቱ በላይ በጣም ተናዷል፣ ተበሳጭቷል። በእርግጥ ኦፍኮርስ ነገሮችን ስለማያቅ ሊናደድ ይችላል። ገባችሁ አደለም? ምክንያቱም እየተናገረ ነበር፣ እኔ ባዳ ነኝ ወይ እኔ ለሀይሚ አንሳለሁ ወይ ወይንስ ደግሞ እኛ አስከፍተናታል ወይ ለእሷ ምንም ነገር ማድረግ አንችልም ወይ ብሎ ራሱን በጣም እየወቀሰ ነበር ነበረ ይሆን አላልን? ሞራላችሁ ሲነካ ምናምን እንደዛ አይነት ስሜቱ ስለገባ ነው። ብሩኬ ዛሬ እንግዲህ በስጨት ያለው እንዳያችሁት። ሀይሚዬ መታለች፣ ብሩኬ ተኝቷል። ያው ታቃላችሁ ትናንትና ወድቆ ነበረ ምናምንና አኪም ቤት ገብቶ አድሮ ጠዋት እንደወጣ ነው። እነ ፍጼ ምናምን ሲናገሩ የነበረው ድንጋጤ በጣም ከባድ ነው። አንዳንዴ ያወጣ ስት ሆኑ ልትችሉ ትችላላችሁ እንጂ ሸምገል ያለ ሰው ወይን፣ ብቻ ትልልቅ ሰው ከሆነ የልብ ድካም ወይንም የተለያዩ በሽታዎች ሊያመጡባችሁ ይችላሉ። ይህንን ጠንቅቃችሁ ማወቅ መቻል አለባችሁ ሜቢ ሀይሚዬ ብዙ ጊዜ ምን ነገር አለ መሰላችሁ አንዳንድ ነገሮችን ስታረግ እሷ ያሰበችው በሌላ መንገድ ሆኖ ወደ ሌላ መንገድ ይሄድባታል። በጣም ብዙ ጊዜ የታዘብኩት ነገር ያ ነው። ግን ደግሞ እሷ እዚህ ጋር እየሰራች ያለውን ነገር፣ እያደረገች ያለውን ነገር ብዙ ነገሮችን በእቅድ ነው የምትመራው። ቢሆንም ደግሞ ነገሮች ወደ ሌላ ያመሩባታልና ብሩኬ እያላት ነበረ በቃ ምንድን ነው እኛ እንረዳሽም ወይ እኛ እናግዝሽም ወይ ብዙ ጊዜ አንቺ ደስታሽንም ብዙ ነገሮሽን ደስታሽን ታሳያለሽ እንጂ ብዙ ነገርሽን በውስጥሽ ነው የምትዩ ለምን አትናገሪም ሁላ እያላት ነበረ ይሄን ያለበት ምክንያት ምንድን ነው ለምን ዝም ብለሽ ሄድሽ ያለበት ምክንያት ብዙ ጊዜ አይታችሁ ከሆነ ብሩኬ የሆነ ነገር ሊያረግ ሲፈልግ አስቀድሞ ቅድሚያ ለሀይሚ ይነግራታል ገባችሁ ይጨነቃል ከዚህ በፊት አይታችሁ ከሆነ ኢቭን ቡታ ጅራ ለሌታ አይታችሁ ታልሱን ቪዲዮ ሃይሚ ጋ ሄዶ ነበር አይደል? ያ ያ ነገር ሲደራረብ ነው ብሩኬን በጣም ያናደደው በጣም ያበሳጨው። ኢቭን እንኳን ሃይሚን ውጭ ሊስላት ነበረ። ፕላስ ደግሞ ሃይሚ ምን አለች መሰላችሁ ቪዲዮውን ስመለከት ታምሃየው ስለዚህ መታመም የለብን በእኔ ምክንያት ላይህና ተመልሼ እሄዳለሁ ስትለው ነው በጣም የተበሳጨው በጣም ምክንያቱም እሱ የሚፈልገው ሀይሚ ከጎኑ እንድትሆን ነው ማለት የሆነ ችግር እንኳን ቢፈጠር ትነግረውና ችግሯን አብሮ መካፈል አብሯት ብዙ ነገሮችን ማሳለፍ መሄድም ካለባቸው እየተናገረ ነበር አብሬሽ መሄድ እችላለሁ ፕሮግራሚ መሰረዝ እችላለሁ እያለ ነበር ገባቸኋለን የዚህን ያህል የሚወዳት እኔ ያህል ነው የሚሳሳላ። ለዛም ነው ዛሬ ብሩኬ እንደዚህ ብስጭት ያለው ማለት ነው። እኛና ለተወሰነ ሰዓት ውጭ ልኝ እያላት ነበረ። ና ሀይሚዬ፣ በመጀመሪያ ሀይሚዬ መምጣትሽ መልካም ነው። ታቃላችሁ እንግዲህ ሀይሚዬ ሰራች ያለችው ነገር እኔ እስከማቀው ስራ፣ ና ስራ ነው። ገባችሁ አደለም? ዛሬም ደግሞ ግልጹን ያልተናገረችበት ሁኔታ ለመናገር ራሱ ምቹ አደለም። ለምን ካላችሁ ብሩኪ አንደኛ ሆስፒታል ገብቶ አድሮ እንደወጣ ነው ሲናገር የነበረው። ሁለተኛ ነገር ደግሞ አሁን ራሱ በጣም ተበሳይቷል፣ ተናዷል። ያናደደው ነገር ደግሞ የሀይሚ መሄድ ብቻ ሳይሆን ሀይሚን ለሱ ያልነገረችው ምክንያቷን የሄደችበት ምክንያት ያልነገረችው እሱ ብቁ እንዳልሆነ ስላሰበች ወይንም ደግሞ እሱ እንደሚረዳት ስላላሰበች ነው ብሎ ስላሰበ ራሱን የሆነ ዝቅ ያለ ሀሳብ ስለሰጠው በዛ ምክንያት የተበሳጨው ወንዶች ታውቃላችሁ፣ በዚህ ነገር ላይ አይደራደሩም። ገባችሁ የሚወዷትን ሴት ሙሉ ነገሯን ከእሷ በፊት እራሳቸውን አስቀድመው ነው ማስገኘት የሚፈልጉት፣ ወይንም የእሷን ችግር መጋፈጥ እሷን ኮቨር ማድረግ እንዴት ነው መከለል፣ መሰብሰብ። ገባችኋለን? ምንም አይነት ችግር እሷ ሳይደርስባት እነሱ መጋፈጥ እንደሚፈልጉት እና ብሩኬ ያበሳጨው ነገር በጣም ያናደደው ነገር ሰምታችኋል። እኛ ብትነግሪን ላንቺ አናግዝሽም ወይ እኛ በጎሽ ነን ወይ ወይንስ ደግሞ እኔን እንደ ባዳ የተሽነ ወይ እኔ ባዳ ነኝ ወይ ያላት ነበር። እዚህ ጋር ምን ትረዳላችሁ? ሀይሚ ብነግረኝም እኔ ለእሷ ብቁ አይደለሁም ብላ ታስባለች የሚለው ስሜት የታናሽነት ስሜት ያስተጋባበታል። ገባችሁ? ለዛ ነው ብሩኬ በጣም የተናደደው ዛሬ በጣም ኦቨር ከታመመው ወይንም ደግሞ ጨጓራዬ ምናምን ብሏል፣ እንደገና ደግሞ አሞት ምናምን ሆስፒታል እንደሆነ ነበረ ሲናገሩ የነበሩ። ከዛ በላይ ያናደደው ሀይሚ አለመናገሯ። በቃ ሀይሚ ለሱ ብታማክረው ምንም ነገር ማድረግ እንደሚችል ነው እሱ የሚያስበው፣ ግን ካልነገረችው ደግሞ ሌላ ሀሳብ ነው የሚመጣላቸውኝ። እና ግን ያው እዚህ ጋ ከባድ የሆነው ብሩኬ እራሱ ጋር ያለው አስተሳሰብ ነው እንጂ ሀይሚ ያደረገችው አይደለም። ለምን ሀይሚ ፕራንክ ነው እያደረገች ያለችው። አሁንማ እኮ አምስት ለአንድ እየመረጨች ነው። ቤተሰብ እንግዲህ ፍጼም ቢኪም፣ እንደገና ሄኒ፣ ሳምሪ ተቀላቅለዋል ከብሩኬ ጋር አምስት ሆኑ ማለት ነው። የሀይሚ ፕራንኮች አንዳንዴ ያው ጠጠር ያሉ ናቸው ታውቃላችሁ። አሁን እንኳን ለመናገር እድሉን አልተሰጣትም። ኢቨን ብሩኬ ማውራት አይፈልግም ከሷ ጋር ፊቱን ሁላ እያዞረባት ነበረ። ስ ደግሞ ሀይሜ መቀጠል ትፈልጋለች ነገሩን ማስቀጠል ትፈልጋለች። ገባችሁ አይደለም? ከዚህ በፊትም ተናግራለች ከበድ ባለ ነገር እመጣለሁ ስትለው ነበር አደለ? ብሩኬ ካስታወሳችሁ። እሱ ግን ያ ነገር አልመጣለትም። ምክንያቱም ደግሞ በደብዳቤ አስፈራለት ስለሆነ ቻው ብላው ስለሆነ የሄደችው ያ ያ ነገር ስላበሳጨው ስለሚወዳት ስለሚሳሳላት ክፉ ነገር እንዲነካብስ ስለማይፈልግ ያው ውስጣቸውን ራስ በራሳቸው ይተዋወቃሉ ማለት ሀይሚጋ ብዙ ችግሮች ምናምን እንደሚደርሱባት ምናምን ከዚህ በፊትም ተናግሯል። ብዙ ነገሮችን አውጥተም መናገር አንፈልግም እንጂ ብንናገራቸው በጣም ብዙ ነገሮች አሉ ሲል ነበር አይደል? እነዛ እነዛ ነገሮችን ስለሚያቅ በቃ ሀይሚ የሆነ ነገር ሀይሚጋ የሆነ ነገር ተፈጥሮ ነው ብሎ ስላሰበ ነው ግን እኔ እስከማቀው ድረስ ሀይሚዬ ሲጀመር ከቡታ ጅራ እንዳልሄደች ነው ማቀው። ስልኳን ያጠፋችበትን ምክንያት ያው ፕራንኩን ለማስቀጠል ስለፈለገች ነው። ደግሞ ሀይሚ ማለት ባላሰበችው መንገድ ሄደባት። ገባችሁ አይደል? ሜቢ እንደዚህ ይሆናል ብላ አላሰበችም ሀይሚ አንድ ቀን ትናንትና ፕራንክ አረገቻቸው፣ ዛሬ ልነግራቸው፣ ሜይ ቢ ተዘጋጅታም ሊሆን ይችላል። ግን በመሀል አንደኛ ብሩኬ ታመመ፣ ሁለተኛ በጣም ተናደደ፣ ተበሳጨ። ገባችሁ? አንዳንዴ ብራንኮችን ቀለል ልናርጋቸው ወይም ደግሞ ቶሎ እንናገር እምለው ብዙ ጊዜ እንደዛ ላለ ወይም ፕራንክ ሲጀመር መዋል ማደር የለበትም። በሰው ስሜት ውስጥ ይሆን ያልሆነ ነገር ይፈጥራል። አሁን በብሩኬ ስሜት ውስጥ ያለው በቃ ለሀይሚ ብቁ አለመሆኑ ነው የሚታየው። ገባችሁ አደለ እኔን እሱን እንዳራቀ ሰዎቹ ባዳ እንዳደረገችው ብት ነግረው ምንም እንደማያረግላት እንደዛ አይነት ስሜት ስለሚያስተጋባበት ነው፣ ተናዶ እንደዛ ሲል የነበረው። እኛ ምን አስከፋንሽ? እኔ የሆነ ነገር ብነግሪ ለአንቺ አላረግልሽም ወይ እኒ ብትኝ አብሬሽ አልሄድም ወይ ፕሮግራሜን አልሰርዝም ወይ እያለ ሲናደድ የነበረው ኢቨን አስወጡልኝ በመ ቤት፣ በቃ እዛኛው ክፍል እዛኛው ቤት እዛቸኋት ሂዱ ሲል የነበረው ስለተበሳጭ ነው አንደኛ። ሁለተኛ የበለጠ ያበሳጩ ደግሞ ሀይሚ ተመልሼ አሁንም እሄዳለሁ ስላለችው ነው። በቃ ሀይሚዬ፣ ማወቅ ያለብሽ እዚህ ጋር ብሩኬ ካንቺ መራቅ አይፈልግም፣ ትተሹ እንድትሄጂ አይፈልግም። ሙሉ ነገርሽን እንድታማክሪው ገባሻ? አደለም በቃ ሁሉን ነገር ከኔ የቀረበ ሌላ ሰው የላትም አለ። ገባሻ? እና ሁሉን ነገር እንድታማክሪው ስለሚፈልግ ነው ዛሬ እንደዚህ የሆነብሽ። አንቺም ደግሞ እንደመጣሽ ፊትሽን አዞር ክብኝ ምናምን፣ ያው አንቺ ፕራንክ እየሰራሽ ምናምን ስለሆነ ነው። ግን ሪል ቢሆን ሀይሚም አንድ ሁኔታ መመሰው ስታናግሪ በእንደዚህ መንገድ አደለም ማናገር ያለብሽ፣ ለሌላው ጊዜ ማለት ነው። አውቃለሁ ስማርት ነሽ፣ ግን ሜቢ ይሄ ነገር ቢፈጠር በሚል ነው እና አንድ ሰው እስከሚረጋጋ መጠበቅ ነው ማለት እኔ ጥፋ ካጠፋሁኝ አንድ ሰው እስከሚረጋጋ ጠብቄ ነው ሲረጋጋ ያን ሰው ለወራው የምችለው ገባቸው አደለ እና ያው እሷ ግን ያው ፕራንክ እያደረገች ስለሆነ ስራ ነው በቃ ስራ እየሰራ ስለሆነ ነው ነገሮችን አለ አደለም ወደዛው ያጋጋለቻቸው ማለት ነው እና እኔ ውስጥ አምስት ለአንድ እየተመራ ነው ነገ ደግሞ ስድስት ሰባተኛ ሰው ይመጣል ወይ አብረን የምንከታተል የምናይ ይሆናል ብሩኬ ራስን አረጋጋ አቃለው፣ ተናይተሃል፣ ተበሳይታል። በጣም ማለት ነው። ለወንዶች ደግሞ ከባድ ነው፣ ታቃላችሁ፣ በክብራቸው በተለይ ደግሞ የሆነን ሰው በእኛ በእነሱ እንዲተማመ እንድንተማመንባቸው ሲፈልጉ ያንን እምነት ሳያገኙት ሲቀሩ ነው የሚናደዱት እኝና ራስን አረጋጋ። ይህ ፕራንክ መዋል መዳር ያለበት አይመስለኝም። ወይ የሆነ አላደል ብቻ ቀላል አድርጎት ዙሩ ማለት ነው፣ ሌላ ነገር እንዳይፈጥር ብዬ አስባለሁ። እንደኔ ቤተሰብ የተሰማችሁን ኮሜንት ላይ አስቀምጡ። ላይ ጠብቃለሁ። ባባዬ